የጽዱነት ውበት፣ ለነዋሪዎች ምቹ መሆን የአዲስ አበባ ከተማ መገለጫዎች እየሆኑ መጥተዋል። እንግዲህ የኮሪደር ልማቱ ደግሞ በተለይ ለአገልግሎት ሰጪ ተቋማትና ለንግድ ተቋማት የራሱን የሆነ አሻራ እያኖረ ይገኛል። እነዚህ አይነት ቦታዎች መሰራታቸው ለአገልግሎት ምቹነት መፍጠሩ ለንግዱ ማህበረሰብ ምን አይነት አስተዋጽኦ ያበረክታል የሚለውን የተለያዩ የንግድ ቦታዎችን እየተዘዋወርን ቅኝት እናደርጋለን። አብራችሁን ነው ነው በእኛ ስራ ዘርፍ አንጻር በጣም አሪፍ የሚባለው እንደዚህ አይነት ቦታዎች ናቸው። ምክንያቱም አላፊ አግዳሚ የሚያይሽ እንደዚህ አይነት ቦታ ስትሆኝ ነው። ሀሳብ የሌለው ሰው እንኳን ለማሰራ ልብስ ድንገት ሲያልፍ ሳምፕል ብትሰሪ ያይልሻል፣ ያዝልሻል። እና በቃ ኢንጀነራል ልብሶችሽን መሳሪያቸውን ዲስፕሌይ ለማድረግ እንዲህ መንገድ ዳር ላይ መሆናቸው በጣም ጥቅም አላቸው። ካስተመሮች አትራፊ ያደርጋል። በዚህ ዚ እንደዚህ አይነት ቦታ መሆንሽ የወርክ ኢንቫሮንመንቱን የተሻለ ያደርገዋል። ምክንያቱም አሁን እንደዚህ የተፋፈነ ቦታ ገላጣ ያልሆነ ቦታ ብትሆኝ ይደብርሽ ራስ ቁጭ ብለሽ ስትሆኝ ማለት ነው። ቀና ብለሽ አላፊ አግዳሚውን ታያለሽ፣ ሰዎቹን ታያለሽ፣ ከሰዎች ልብስ ላይ ሚስፐየር ትሆኛለሽ። አሪፍ ቦታ መቀመጥ ለእኛም ጥቅም አለው። እንደምታየው ኤሪያው በጣም አሪፍ ነው። ጽድት ብለሽ ትሰራያለሽ፣ ሰውም ሲመጣ ደስ ይለዋል። እይታውም ደግሞ ቆንጆ አድርጎልናል። ከዛ አንጻር አዲስ ነገር እያየን ነው። አሪፍ ነው። እስካሁን ድረስ አሪፍ እየሰራ ነው ቦታው። እንደ አካባቢው የተለመደ ቦታ ነው። መንገድ ዳር ደግሞ መሆናችን የተለመደ ቦታ መሆኑ ጥሩ አድርጎልናል። በደንብ እንድንሰራም አድርጎናል። በደንብ ከሰዎች ጋር ኔትወርካችን እንዲሰፋ ሆኗል። ይሄ በደንብ ጠቅመናል። በጣም ቆንጆ አስቴትና አንደኛ። ቦታውም እንደምታዩ ነው። ከበፊት ከነበረው በደንብ ተሻሽሎ ነው የተሰራው። ሰው ደግሞ አይን ውስጥ የሚገባ ነገር ነው የሚፈልገው። እሱ እሱ ነገር በደንብ ደስ ብሎት እኛም በደንብ አስተናግደን ተስተናግደን አገልግሎት እንሰጣለን ማለት ነው። በጣም አሪፍ ጥቅም የሰጠ ምክንያቱም ሰዎች እንደምታየው ስኩን ተማርከው ይገባሉ ወደ ውስጥ፣ ያው ሳታስቢ ብዙ ግብይት ይደረጋል። ስለዚህ ውጤታማ እንድንሆናል እኮ ነው። በደንብ ይገበያያል። በደንብ ያው እንደምታየው ሰፈራችን ቆንጆ ነው። ደስ ብሎን እንድንሰራ ያደርገናል። በቃ ንፁህ አካባቢ እያየሽ ልትገበያ ያደርጋል ማለት ነው። ከዚህ በፊት ከነበረው አሁን በጣም ጥሩ ነው፣ አሪፍ ነው። ለሰዎችም የተለያዩ አንድ ቃል ይገዙ መጥተው የተለያዩ አማራጮች ያዩበታል። በውጭም በኩል ለእነሱ ምቹ ሆኖ ይታያቸዋል፣ ክፍት ባይሆኑ እንኳን ሱቁ ማለት ነው። እና አሪፍ ነው ለስራ ቦታ ነው። የስራ ሞራን እንዲኖርሽ ያደርጋል። ጥሩ ነው፣ ፊት ለፊቱ ጥሩ ቦታ ነው። ጥሩ ነገር እያየሽ ነው የምትዩ፣ ለስራም ተነሳሽነት ይኖርሻል። ሁለተኛ ነገር ደግሞ እዚህ ለማየት ለመዝናናት የሚመጣ ሰው ያየውና፣ እዚህ ጋር ለከንስ እንደዚህ አይነት እቃ ይሸጣል በሚለው የዛን ቀን እንኳን ባያስፈልገው በሚያስፈልገው ጊዜ መጥቶ ከአንድ ቦታ የሚፈልገውን ነገር ሸምቶ መሄድ ይችላል። ብዙዎቹ የሚደሰቱ ናቸው። ለምብት ማለት ያው ጥሩ ነገር እያየሽ ላለማድነቅ ይከብዳል። አይተው በቃ ጥሩ ቦታ እንደሆነ በቃ ጥሩ ነገር ነው እስካሁን ድረስ የሚነግሩ። አዲስ አበባ ከተማ በኮሪደር ልማቱ የተጎናፀፈችው አዲስ መልክ ከውበት ከጽዱነት፣ ከማራኪ እይታም በዘለለ ኢኮኖሚዋን ያነቃቃ ለንግዱ ማህበረሰብ፣ ለሸማቾች ብሎም ለአገልግሎት ሰጪ ተቋማት በጎ ድልን ያጎናጸፈ ሆኗል። በዛሬው ቅኝታችንም ይህን መመልከት ችለናል።